ሰላም እንዲናች በያላችሁ በጥሉ ነገር ሰላም ነው። አሸይና አሸይና እንዲላች ሞኝላች አለው ላይክ እና ለዚህም ንጉሥት እንግዲህ በአሜሪካ ነበር የምትኖረው እንግዲህ የዶክተር ወርቅነው ጎበየው ሰርገ በማስመልከት ሰርፕራይዝ በጓደኛው በኩል ወደ ነበረ። ከዚህም በኋላ እሁድን ቤት ስለ እንግዳ ሆና አቆርባ ነበር። ጋዜጠኛ ሉላ ገዝ እንዴት ነው ማሪቱ የአሜሪካ ኑሮ የአሜሪካ ቆይታ ወደ አገሮች ለመሞለስ አላሰብሽም ወይ የሚል ጥያቄ አንስቷላት ነበረ። አንጋፋዋ ማሪቱ ለገሰ ድምፃዊት ማሪቱ ለገሰ ወደ አገር በመለስ ደስ ይለኛል፣ ደስታን አልችለውም። ነገር ግን እዚህ ማረፊያ አለመኖሩ ነው ችግሩ። እንደዚህ እንደዚህ ያሉ ጉዳዮች ከተስተካከሉ ቀሪ ድሜን ከወገኔና ከሕዝቤ ጋር ብኖር ደስ ይለኛል የሚል ሀሳብ አንጸባርቃለች። በእውነቱ ደስ የሚል ነው እቺ የአገር ባለ ውለታ ነች። የአሜሪካ መንግስት መኖሪያ ቤት ሰጥቶ ሕክምና ተኮታትሎ ቤቷ ድረስ ክትትል አድርገ የሚያነራት ለአሜሪካ ምንም አድርጎ አይደለም። ለሀገራችን ግን በቻለችው ሙያ ችሎታ በፈቀደ መጠን በኢትዮጵያ ውስጥ በወርቅ የሚጻፍላት ቆንጆ ታሪካችን ያጻፈች እጅግ በጣም መልኮቀና ጾባዬ ሰናይ በሙያ ደግሞ እየተመሰከረላት እጅግ በጣም ጠንካራ ሴት ነች። ነገር ግን አሁን ጊዜው ነው ለማገዝ ፍቅራችንን፣ ክብራችንን ለማሳየት ቢያንስ የምስጋና ዝግጅት እንኳን አቅርበም፣ በዛ በምስጋና ዝግጅት ላይ ያለፉ ስራዎቿ እንደ አዲስ እንዲደመጡና እንዲሰሙ ለማድረግ ተስፋ እንዲሆናት ብርታት እንዲሆናት ጥንካሬ እንዲሆናት የሚያስችሉ ስራዎች መሰራት መቻል አለበት። አንድ ሰው ሲሞት ብቻ አይደለም ድግስ መደገስ፣ ግርግር መፍጠር የሚገባው። የሆነ አርቲስት ሞቶ ሲባል ሶግና ሙላሽ ነው ሚዲያ በሙሉ ወር ሙሉ እሱን ወረ ይዘ ያኝካል። በህይወት እያሉ ግን ምን እናግዛቸው፣ ምን እንደወግፋቸው። የግድ ታማ ሆስፒታል መውደቅ የለባቸው የግድ ተርቦ ተጦምቶ ስለ እስቃቢር ብለው መለመን የለባቸው። ቢያንስ ላይሰሩት ስራ የሚገባቸውን ክብር መስጠት ያስፈልጋል። ከቲክቶከር እርቂጥቂጥ ስሩ የምትሮጡ የሪል ስቴት ባለቤቶች እባኬን፣ አስተዋውቁልኝ ሪል ስቴትን አስተዋውቁልኝ እያላቸ ምን አለው ለማሪት ሎገሰ አንድ ማስታወቂያ ሲሩልን፣ ላንችም ለኛም ጥቁም ነው ላንችም ክቡር ነው እና ቆንጆ ቤት መሀል ከተማ ላይ ቆንጆ ቤት ሱጣት እስቲ። ከቲክቶክ ጋር ከሙጥራራጥ ለምንድነው ትልልቅ ሰው በዛም ክቡር ነው የሚሆናችሁ። በዛም ማስታወቂያ ሆነላችኋል፣ እና ትጥ ተጠቀማላችሁ፣ እሷም ተጠቀማለች። አንድ ይሄ ነው። ሁለተኛ ደግሞ ያለፉ ስራዎች እንደ አዲስ እንዲሰሩ ማድረግ ይችላል። እንደ አዲስ እንደ አዲስ ተሰርተው በእኔ ዩቲዩብ ላይ እንደዚህ እንደዚህ ነገር እኔ ስፖንሰር ልሆን፣ እኔ ፕሮዲሱ ላድርገው፣ ከዛ አንቺ በእኔ ዩቲዩብ ላይ ልቆቂው፣ ይህን ያህል ሚሊዮን ልስጥሽ፣ ይህ ያህል ፐርሰንት እኔ ልጠቀም፣ ይህ ያህል ፐርሰንት አንቺ ተጠቀም፣ ይቻላል። ቀና ልብ ብቻ ነው የሚያስፈልገው። በህይወት እያለ ነው መረዳዳት። እኔ በጣም የጎረመኝ ኢንጂነር ሞዴል ቀነኔ አደኛ፣ እንደምታውቁት እንግዲህ የአርቲስት አንዱዓለም ጎሳ ባለቤት ህይወቷ ሲያልፍ ከዚህ ዓለም ህይወቷ ሲያልፍ 340 ሺህ ተከታይ ነበራት። ባለፈች ፈጅ በሳምንቱና በአስራ አምስቱ ቀን ውስጥ ግማሽ ሚሊዮን ደረሰች። በጣም የሚጎርማች ነገር ምን ይጠቁማታል? አሁን ለምሳሌ አሁን እኔ 245 ሺህ ሰብስክራይበር አለኝ። አሁን ነገ ፉግም ብዬ ሞቾ ብገኝ 500 ሺህ ፎሎወር ብታስገቡኝ ምን ያደርጉልኛል? አንድ ሚሊዮን ሰብስክራይበር ብታስገቡኝ ከመጥቅ በኋላ ሀሳብ አንለዋወጥ፣ አንጎናኝበት። ማንን ነው የምታበረታት? አጥም አጥም ነው የምታበረታት አጥንቴ ነው መቀብሬ፣ ነው የምታበረታት። አንድ ሚሊዮን ነው ተገብቶ ዩቲዩብ ያ የወርቅ እንትኑ ይሄ የሚሸልመው እሱ ቢሸልምልኝ፣ ጎልደን እንትኑ ቢሸልበኝ ምን ያደርጉልኛል? እስቲ ንገሪ። ሰው ከሞተ በኋላ ሰብስክራይብ የምታረጉት ስሙን የምታሞጋገሱት፣ የምታወዳደሱት፣ ጉድ! ኢትዮጵያ ውስጥ ለመወደድ ሬሳ መሆን ያስፈልገናል። እንዲላች አንዴ ሙችሉ እናስ አንዴ በአንድ የሰብስክራይበር ቡም እንዲል ነገር እና ያሳፍራል። በእውነቱ ነው የምላቸው ሰዎች ትልልቅ አሻራ አንዳንዶቹ ምን ስለሰራች ነው ይላል። አንተ ምን እየሰራ እኔ ምን እየሰራ ምን ሰራች ምን ማለት ነው? ሁሉ ሰው እኮ ጀግና እንዲባል እኮ ወታደር መሆን የለበትም። ሁሉ ሰው ጀግና እንዲባል እኮ ወይ ደግሞ ታላቅ ሰው እንዲባል እኮ የግድ እንትኑ ጠቅላይ ሚኒስትር ወይ ፕሬዚዳንት መሆን የለበትም። ወይም ደግሞ የሆነ እናንተ ትልቅ ብላችሁ የምታስቡት ምንድን ነው? ሁሉም ሰው በተሰማራበት በትምህርትም ይሁን በንግድም ይሆን በሙዚቃም ሆን በአትሌቲክስም ይሆን ለአገሩ የሚገባውንና የሚችለውን ሁሉ ያደረገ ሰው ውግናል እኖ ማሪቱ ለገሰ ደግሞ በተለይ ማሪቱ ለገሰ የተለየ መርቅ የተለየ ስራ፣ በስራዋ የራሳን የሆነ ኮለር ቴስት የፈጠረች ሴት ነች። ማሪቱ ለገሰ መንገዳ ሌላ ነው። በእውነት ሱራቻ ዞን የማይሽራቸው ናቸው። በሞላ ኢትዮጵያ ብሔር ሳይለ እንደ ዛሬ የመንደር ፖለቲካ የመንደር ጀበና ቡና ታሪክ ሳይፈጠሩ በፊት በመላ ኢትዮጵያ በፍቅር የሚደመጡ ቆንጆ ስራችን ሶርታል ምን አብረን እንስራ። አይምሮን እኮ ማስወራት እ አይምሮን እና ስቲፍ ተከብሮ የሚኖርበት ሀገር ስቲፋነስ ስቲፎ የሚባል ድምፃይ ድምፃይ ነኝ ብሎ አስር ሃያ ሚሊዮን ሰው የሚያየለት እነ ዋንትያ ያ ተኮብረ ተንደላቀ የሚኖርበት አገር ላይ እነ ጃኒ የአምስት የስድስት የሚሊዮን ብር መኪና የሚኖርበት አገር ላይ ለአርቲስት ማሪት ለገሰ ቦታ የለንም ካላች፣ ውርደት ነው ውርደት ነው። ያሳፍራል፣ ያሳፍራል። እነቱ ነው መላጭ እነ ማይክል ጃክሰን ከሞቱ በኋላ እኮ በሚሊዮን የሚቆጠሩ ገቢ እኮ ለእናት ለአባታቸው ያመጣል። እንኳን በህይወት ላለ አይደለም ለቤተሰብ ሰው ሞተ ሁሉ ቤተሰብን ይጠቅማል፣ ሌላ አገር ላይ። እኛ አገር ግን ኖረህም ራሰብ በቃ

ልክ ቀነኔ አደኛ ኢንጂነር ቀነኔ አደኛ የአንድ አለም ባለቤት ላይ የሆነው ነገር ነው። ትዚያ አሁን ስድስት መቶ አርባ ሺህ ገብታለች። ምናልባት በዚህ ዓመት ውስጥ እስከ መስከረም ድረስ አንድ ሚሊዮን ልትገባ ትችላለች። ምን ይጠቁማል? ነው ለልጅቷ ሞራል ነው የሚሆነው፣ ለቤተሰብ ሞራል ነው የሚሆነው። ምንም አይጠቅሙ ሰው በህይወቱ እያለች መስራት በምትችሉበት ሰዓት ነው ማበረታታት፣ አይዞሽ ማለት፣ መደገፍ የሚገባ ሰው በህይወት እያለ በህይወት እያለ ኢትዮጵያ ውስጥ ግን የምትፈምሰው ሽት ሞተ ወከባና ግርግር የሚፈጠረ አቤት፣ ወርቃማ ድምጽ፣ ስሙን የማይሽረው ስራ፣ ዶኩመንታሪ ይከተላል። እንግዲህ የቴሌቪዥን ጣቢያዎች ሬዲዮዎች፣ እንደገና ይቲወረጭ እንደገና እንዳለው ወሬ ሁሉ ያ ሰው ነው የሚሆነው፣ ያቺ ሴት ነው ምትሆ፣ ያ ሰውየ ነው የሚሆነው። ሎምን ሞታላ ደስ በላቸውካ። እና ትክክል አይደለም። ሰው በህይወቱ እያለ ማገዝ ያስፈልጋል፣ ማበረታታት ይጎርማል በየዩቲዩብ እኮ የሚሮጡ ስንት ስፖንሰሮች አለው የሮሊስ ቤት ባለቤቶች እባክህን ለአንተም ቤት በቅናሽ ይህን ያህል ከፍለህ ቤት ላስሮክ በማስታወቂያ ያስሯለኝ ሎማጭበርበር ስለሚመቻቸው ነው፣ ሎማጭበርበር ወመኔዎቹ ስለሚመቻቸው ነው እንጂ በእውነቱ በቀናነት በእውነቱ ለአገራቸው አሳቢዎች ከሆናችሁ በቢሊዮን የሚቆጠሩ ገንዘብ ያላችሁ ሰዎች 10፣ 20፣ 30 ሚሊዮን ብር የሚያወጣ ቤት ውል ተፈራርማችሁ ማሪቱ አንድ የምትሰሩልን የሪልስቴት ማስታወቂያ ለዓመት ለሁለት ዓመት በቴሌቪዥንም በዩቲብም እንጠቀመዋለን፣ እና ይህን ነገር ለአንቺም ይህን እናድርግ፣ አንቺም ይህን አድርግ ይቻላል። የቁንነት ችግር ነው። አንዳንድ ሰው ጭራሽ ኮሜንትስ ትገብተው ጭራሽ ለአንቺ ከአሜሪካ ለመጣ ሰው ቤት ልንጎዛ፣ ዋ ኬትም ትምጣ፣ ስራዋ ነዋ። እኩያ እኮ አይደለም፣ እኩያ አይደለም። ከአሜሪካም ትምጣ፣ ከአውሮፓም ትምጣ፣ ኬትም ትምጣ፣ ከአንታርክቲካም ትምጣ ከፈለገች እና

ሌላ ጉንጭ አልፋ ነው። ሁሉም ጥሎ ማለፍ የሚባል ጨዋታ አለው። ጥሎ ማለፍ ነው ጨዋታው እና ድምፃዊት አርቲስት አንጋፋ የአምባሰላ እመቤት የአምባሰላ ንጉሥ የደሴባ እንቁ ማሪቱ ለገሰም እውነቱ ለመናገር ማገዝ ያስፈልጋል። መደጎፍ ያስፈልጋል። እንግዲህ እዚህ ህመም ታቃላች፣ ቋሚ መድኃኒት ተወስዳለች፣ የህክምና ከፍተኛ ክትትል አላት። ይህን ይህን ሁሉ ነገር የሚያግዝ በእርጋታ አገሯ ላይ ቁጭ ብላ ቅሪ ዘመኗን የምታጣጥሙበት እድሉ ቢመቻች ጥሩ ነው ብዬ አስባለው። ይህ ይን ሀሳብ ነው አሳብ ሲሞቻችን፣ ላይክ አድርግ ሼር አድርጉም። ሀሳቦቻችሁን በቀናነት እንቀበላለን፣ ትችትም ቢሆን ላይክ አድርጋለሁ። ስድ አታብዘ ነው። አንዳንድ ከሞቶ ስት ስድስት ሶስት አራት ምትመጡ አላቸው። ስድቡ አይብዛ እንጂ ስድቡም እቆበላቸ አለ ይ ሀሳብ ነው። ላይክ አድርጉ ሼር አድርጉ ፒስ።